ሰላም እንኳን ደህና መጣችሁ። ለእኔ የተፈጽሟል ፕሮግራም እንግዳይ ነኝ። ዛሬ የ36 ቀኑን ጸሎት ነው ይዤ የመጣሁት። በአለፈው ጊዜ ትናንትና ማለት ነው ሳምንቱን በሙሉ የተማርናቸውን ጸሎት አጠቃላይ የመጸለይ አልቻልኩም፣ ጊዜ ስላልበቃኝ። በጣም እንዳይረስም ቪዲዮ ብዬ ሁለት ቀኑን ግን አስቀርቻለሁ። በሳምንት ውስጥ የተማርነው ማለት ነው ላስት ዊክ የተማርነው እሱም ቀኑ 33 ቀን የተማር ነውና 34 ቀን የተማር ነውን ነው። በሱ ተመስርተን እንጸልያለን። እሺ፣ ዛሬ እንደገና ለጸሎት ነው የመጣ ነው። ልባችሁን አዘጋጁ። እግዚአብሔርን በምስጋና እንቅረብ። መጀመሪያ ከመጠየቃችን በፊት እሱን እናመስግነው፣ እናክብረው፣ ትልቅነቱን እንንገረው። ለነፍሳችን እንንገራትና እናመስግነው፣ እናክብረው። እግዚአብሔር አባቶ እናመሰግንሃለን ዛሬም ልጆች ተሰብስበን መተናል። ምስጋናችንን ተቀበለን፣ ልልታችንን ተቀበል፣ ምናከብ ክብራችንን ላንተ የምናመጣልህን ክብር ተቀበል። ይጣፍጥ መስዋዕታችን፣ ዝማሪያችን፣ ዜማችን፣ ንግግራችን ሁሉ ከልባችን አለ ግብዝነት ግብዝነት የሌለው እምነት ሳይሆን ንጹህ የሆነ እምነት ይዘን በአንተ አባታችን ጋር እንደምንመጣ እያሰብን አባ ልባችንን ወደ አንተ እናስጠጋለን። ነፍሳችንን ወደ አንተ እናስጠጋለን፣ እናስገዛለን ስሜታችንን ያለንን ሁሉ ነገር ጌታ ኢየሱስ ቁጭ እናደርጋለን። አንተ መስቀል ስር እናስቀምጠዋለን። ሸክማችንን ውሰድልን። ዛሬ በሰላም ውለን በሰላም ስለመሸን እዚህ ደረጃል ቀን እዚህ ሰዓት ስለደረስን እናመሰግንሃለን አባ እያንዳንዷ ቀኗ ለእኛ ስጦታ ነው እና ስጦታ ስለሰጠህን እናመሰግንሃለን ክበር እንልሃለን። እስትንፋሳችን ከኛ ጋር ስለሆነ አሁንም እናመሰግንሃለን አባ፣ ጥበቃ ስለበዛልን፣ ምሕረትህ ለዘላለም ለሆነ ልን ለኛ ነውና አባ እናመሰግንሃለን። ደጉ ቸሩ አባታችን እናመሰግንሃለን። አሁንም ካንተ በላይ ዳኛ ማንም ስለሌለ፣ ካንተ በላይ ማንም ደግ ካንተ በላይ ማንም ንጉስ ስለሌለ በህይወታችን ላይ እናመሰግንሃለን። አባ ጻድቅ የሆንክ ጌታ ኢየሱስ እናመሰግንሃለን። ክብር ምስጋና ሁሉ ለአንተ ይገባሃል። እንሰጥሃለን፣ ደስ እያለን እንሰጥሃለን፣ እናከብርሃለን። አባ ተባረክ እንልሃለን ስምህን ከፍ እናደርጋለን። ከስሞች ሁሉ በላይ ያለ ስምህን ኢየሱስ ክርስቶስ እግዚአብሔር አብ የሰጠህን ስምህን ከፍ እንዳደረገው እኛም ከፍ እናደርገዋለን። ስምህን ደስ ይለናል። በአንተ በአንተ በመዳናችን ደስ ይለናል። በአንተ ቤዛ ማግኘታችን እናመሰግንሃለን ክብር መወደዳችንን ስላወቅን ስለተረዳን እናመሰግንሃለን። መስዋዕት ያደረከውን መቀበል ስለቻልን አይናችን፣ ስለበራ የውስጥ አይናችን ስለበራ ፍቅርህን መቀበል ስለቻልን እናመሰግንሃለን አባ። ጸጋ በዝቶልናል፣ ፍቅርህ በዝቶልናል። ምሕረት በስቶልናል። እናመሰግንሃለን። ተባረክ እንላሃለን። ተመስገን እንላሃለን። እየደጋገመን ተመስገን ነፍሴ ትባርክሃለች፣ አጥንቶቼ ይባርኩሃል። አባ እናመሰግንሃለን። ልጆች ተሰብስበን ልሃል አሁንም ደግሞ እንደገና ደስ እያለን ወደ አንተ ቃል እንቀርባለን። ላስተማርከን ቀናቶች ሁሉ እዚህ ቀን ስላደረስከን፣ ሰላሳ ስድስት ቀን ሳታቋረጥ በቃል የእለት እንጀራችንን ስለሰጠህን እናመሰግንሃለን። በሰላም ወጥተን በሰላም ስለምንገባ እናመሰግንሃለን። ጥበቃ ስለበዛልን እናመሰግንሃለን። አባ በአንተ ጥበቃ ምክንያት ነው እዚህ የደረስነው እና አባ እናመሰግንሃለን። ለጠላቶቻችን እጅ አሳልፈ ስላልሰጠህን እናመሰግንሃለን። አባ ተስፋ ስላለን ባንተ ላይ ሁሌ እናመሰግንሃለን። እምነት ስላለን በአንተ ላይ እናመሰግንሃለን። ፍቅርህ በዝቶልናል። ፍቅርህን ማየት ስለቻለን መቅመስ ስለቻለን በልባችን መቀበል ስለቻለን እናመሰግናለን። አባ ክበር እንልሃለን። አንተ ንጉሥ ነህ፣ የንጉሶች ንጉሥ ነህ አባ። አሁንም በርህን ከፍተህ ለሚጠሩ ትሰማቸዋለህ፣ ትገባለህ፣ ቤታቸው ትገባለህ፣ ትበላለህ፣ ትጠጣለህ፣ ማደሪያህን መንፈስህን ትሰጣቸዋለህ እና አባ እናመሰግንሃለን አባ ይህንን አካል ስለቀደስክ የልጆችህን አካል ስለቀደስክ እናመሰግንሃለን። መንፈሳችንን ስለቀደስክ እናመሰግንሃለን። ስጋችንን ስለቀደስክ እናመሰግንሃለን። መንፈሳችንን ስለቀደስክ እናመሰግንሃለን። ክብር እንልሃለን አባ። ዛሬም ደግሞ አሁን ጸሎታችን እንጀምራለን፣ ባስተማርከን ቃል እሱም ሁለተኛ ጢሞቴዎስ ምዕራፍ አንድ ከቁጥር ስድስት የእግዚአብሔርን ስጦታ እንድታነሳሳ አሳስበሃለሁ በሚል ነውና፣ አባታችን ያንተ ስጦታ ሁሉ የሚመጣው ልጅህን ጌታ ኢየሱስ ክርስቶስን በመቀበል የሰራውን ስራ መስዋዕቱን በልብ መቀበል ማመን በሱ ምክንያት ነው። መንፈስህን የምንቀበለው። መንፈስህን ስንቀበል ደግሞ ስጦታውን የመንፈስ ቅዱስ ስጦታዎች እንቀበላለን። የተማርነውን ያመንነውን መመስከር እንችላለን። ያመንነውን መናገር ማስተማር እንችላለን። መምከር እንችላለን። የመንፈስ ቅዱስ ስጦታዎች በምክር ይገለጣሉ። የመንፈስ ቅዱስ ስጦታዎች በተለያየ ስጦታዎች አሉት። የመንፈስ ቅዱስ ስጦታዎች እና አንደኛው መንፈስ ቅዱስ ስጦታ እንትን ነው ምንትን ነው ፈውስ ነው። በቃ መጸለይና ፈውስ መስጠት ነው እና አባ እሱን ጸልዮ ለበሽተኛ መጸለይ እንችላለን። እሱ አንድ ስጦታ ነው። ኔ ጌታ እናመሰግናለን። በጸሎት ምክንያት በምልጃ ምክንያት የሚመጡ ፈውሶች አሉና አባ ለሱ እናመሰግናለን። ሌላው ደግሞ ለማስተማር ነው፣ ለሰባኪነት ነው። እሱንም ደግሞ እንቀበልሃለን። ኔ ጌታ የተማርነውን፣ ያሰብነውን፣ የተቀበልነውን ልጆችሽ ከእግዚአብሔር የተማሩ ይሆናሉ ይላል ቃልህና ከአንተ የተማርነውን መልሰን ለሌላው ላልተማሩት ደግሞ እናገራለን ይህንን ስጦታ ስለሰጠህን እናመሰግናለን። ይህንን የማስተማር ስጦታ ስለሰጠኝ አመሰግናለሁ። ተባረክ ልሃለሁ አባባ። ጆሮዎች ስለሚከፈቱ አመሰግናለሁ። አንተ ስትናገር እኔ አፌን ስከፍት አንተ ከአንተ እየሰማሁኝ የምናገረው ሁሉ ከአንተ እንደመጣ ህዝቡ ስለሚረዳ አመሰግንሃለሁ። እኔን ያዩ ሁሉ የአንተን ብርሃን ስለሚያዩ አመሰግንሃለሁ። በቃ እኔን እናንተን የሚሰሙ እኔን ይሰማሉ ማለት ነው ብልሃልና እኔን የሚሰሙ የእግዚአብሔር ልጆች ናቸውና፣ እና አንተን የሚያውቁ ናቸውና አመሰግንሃለሁ። ለእነሱ ህይወት አመሰግንሃለሁ አባ። አንተን ደግሞ የሚሰሙ እግዚአብሔር አቤላከኝን የሚሰሙ ናቸው ብለሃልና አባ። አንተን ደግሞ የሚሰሙ እግዚአብሔርን አብ ፈቃድን የሚያደርጉ ናቸውና አባ ይሄ ነገር ስጦታ ስለሰጠህን እናመሰግንሃለን አባ። ሳናፍርበት ያወቅነውን ህይወት ያወቅነውን የተቀበልነውን ህይወት የአለመጥፋትን ደግሞ መናገር ስለቻለን እናመሰግናለን። በወንጌልህ በኩል የሰጠህን አለመጥፋትንና ህይወትን ነውና ጌታ ኢየሱስ አለመጥፋትን እንትን እንድንሰብክ እንድንናገር፣ እውነቱን በፍቅር እንድንናገር እርዳን ጌታ ኢየሱስ። የገባንን የተረዳነውን እውነቱን እንዳንደብቅ እርዳን ጌታ ኢየሱስ። በእኛ ምክንያት በእኛ ስንፍና ምክንያት ሰው ሲኦልስ እንዳይገባ አባ ድፍረትን ትሰጠን ዘንድ የመስበክን ድፍረት ስጠን፣ የእውነቱን የመናገርን ድፍረት ስጠን ብለን እንልሃለን። ኔ ጌታ አብዛልን፣ ጸጋህን አብዛ ይዛልን ጌታ ኢየሱስ እኛ አፋችንን ስንከፍተ አንተ ቃልን ስጠን። አስተሳሰባችንን ሁሉ በአንተ የተቀደሰ ይሁን ጌታ ኢየሱስ አባ ይህንንም ስለምታረግ እናመሰግናለን። በአንዱ መንፈስ ደግሞ ራሱ በራሱ በዛው መንፈስ ደግሞ የምክር መንፈስ ይላልና የምክር መንፈስም አለና የምክር ለመምከር አንተ መምከር ስትፈልግ እኛም አብረንህ እንድንመክር አፋችንን እንድንከፍት እርዳን ጌታ ኢየሱስ ብለን እንላለን። በቃል ምክሮችን እንድናቅ በመንፈስህ ምክሮችን እንድንቀበል እርዳን። ድምፅህን አሰማን ጌታ ኢየሱስ ልጆቼ ወይም በጎች ልጆቼ ድምፄን ይሰማሉ ብለሃልና ድምፅህን የምንሰማበትን ጸጋ አብዛልን ጌታ ኢየሱስ። ማንኛውም ደቂቃ አላንተ ድምፅ እንዳንመላለስ እርዳን ብለለመንን ጌታ ኢየሱስ። ሩሩህ አድርገን ቅኖች አድርገን ለሌላው መንለምን ለሌላው ሰው መዳን የምንለምን የምንጸልይ እንድንሆን እርዳን። ለማስተማር ትጉ እንድንሆን እርዳን ሚስጥሩን የተገለጠልንን ለሌላው መናገር እንድንችል እርዳን የኔ ጌታ ብለን ለመንን። አባባ በአንተ መንፈስህ ምሬት እንድንመራ እርዳን። ስንፍናን ከኛ አስወግድ ጌታ ኢየሱስ። ግብዝነት የሌለው እምነትና ግብዝነት የሌለው ፍቅርን እንድንቆም ጸንተን እንድንቆም በዛ አድርገን በእውነተኛው ፍቅር በእውነተኛው እምነት ጸንተን እንድንቆም እርዳን ጌታ ኢየሱስ። ህይወት የሆንከውን ጌታ ትምህርትህን፣ ቃልህን፣ መንፈስህን በቃልህ እንድናገኘው እኔ የምናገረው መንፈስም ነው ብለሃልና ህይወትም ነው ብለሃልና፣ ያንተን ቃል በመንፈስ አድርገን እንድንቀበል ህይወት አድርገን እንድንቀበል እርዳን ጌታ ኢየሱስ አባ ይህንንም ስለምታደረግ እናመሰግናለን። የተለያዩ ደግሞ ስጦታዎች አሉ። ቋንቋ አዲስ ቋንቋ መናገር አለ፣ መተርጎም አለ። እነዚህም በሙሉ እንዳናቃልል በቃ መስጠት የምትፈልገውን ነገሮች ሁሉ መቀበል እንድንችል በዛው በአንዱ መንፈስ ብዙ ስጦታዎች አሉና የእግዚአብሔርን ስጦታ እንዳናቃልል የምትሰጠንን ስጦታ እንዳናቃልል እርዳን፣ ጌታ ኢየሱስ። አንተ ሕዝብህን ማብዛት ስለምትፈልግ ነው መንግስትህን ለማብዛት ስለምትፈልግ ነውና አባ እንዳንቀብረው በቃ የተሰጠንን ስጦታ እንዳንቀብረው፣ ክፉዎቹ ባሪያዎች ሆነን እንዳንገኝ፣ መጨረሻው ጊዜ በቃ ለምናደርገው ነገር ሁሉ ላደረግነውም ላላደረግነውም የምንጠየቅበት ጊዜ ይመጣልና ሪግሬት የምናደርገው ወይም የምንጸጸተው ነገር እንዳይኖር፣ ኔ ጌታ በፍጹም ልባችን አንተን ለማገልገል እንድንዘረጋ እርዳን ጌታ ኢየሱስ። ጳውሎስ ጢሞቴዎስን እንዳለው እግዚአብሔርን ስጦታ እንድታነሳሳ አሳስብሃለሁ ብሎ እንዳለው እኛም ደግሞ እንድናስብ የእግዚአብሔርን ስጦታዎች እንድናነሳሳ እርዳን ጌታ ኢየሱስ ብለን እንላለን። እንዳንደፍነው እሳቱን ቀርበሳለ እሳቱን በቃ መሰዊያውን አታጥፉት ብልሃልና መሰዊያውን እንዳይጠፋ ጌታ ኢየሱስ ይሄ በቃ የሕይወታችን ዘቤ ይሁን የሕይወታችን ኑሮ ይሁን ጌታ ኢየሱስ። ለሌላው መመስከር እንድንችል እርዳን ጌታ ኢየሱስ። የተቀበልነውን ፍቅር ለሌላው መናገር እንድንችል እርዳን። አንደበታችንን ክፈት የተለያየ ስጦታዎችን ጨምርልን ጌታ ኢየሱስ ብለን ለመንን፣ በአንድ ልጅ በኢየሱስ ክርስቶስ ስም አሚን። በሰላሳ አራት አራተኛው ቀን ደግሞ የተማርነው ኤፌሲዮን አምስት ምዕራፍ አምስት ቁጥር አስራ አንድ ላይ ነው። ፍሬም ከሌለው ከጨለማ ስራ ጋር አትተባበሩ የሚል ነው እና እነዚያ የጨለማ ስራዎች ዝሙት፣ ኩሰትነት፣ ማመንዘር ምናምን ብለን አይተነዋል። ቪዲዮን ካላያችሁ ወደዛ ገብታችሁ እዩት። ዝሙት ከሴት ከሴት ጋር መተኛት ነው ወይም ወንዱ ወንድ ጋ ወይም ደግሞ ወንድም ከብዙ ሴቶች ጋር ሲተኛ ሴትም ደግሞ ከብዙ ወንዶች ጋር ስትተኛ ነው እና እግዚአብሔር የማይወደው የጨለማ ስራ ብሎ ነው የሚለው። እነዚህ የዝሙት ነገሮች ወይም አመንዘር በሰው አካል ላይ ነው የሚሰሩት እና በአካሉ ላይ ሰው ክፋት መስራት ኃጢአት መስራት ይለዋል የእግዚአብሔር ቃል ና በላይ በስጋ ላይ የሚሰራ ነው ይለዋል ና የተለየ ነው። ይሄ ዝሙት ወይም ማመንዘራ የተለየ ኃጢአት ነው ና እነዚህ እነዚህ የሚያደርጉ ሰዎች ከዲያብሎስ ጋር ወይም ከክፉ መንፈስ ጋር አብረው እንደሚሆኑ ና መንፈሱ እንደሚገባባቸው ራስን ከመግዛት መግዛት ስለሌላቸው የክፉ መንፈስ እራስ እንትን በዛ በሚያደርጉት ግንኙነት እንደሚገባና ሕይወታቸውን እንደሚያስር ነው ይነግረንና እግዚአብሔር ደግሞ የሚፈልገው መንፈሱን እኛ ላይ አድርጎ እኛን መጠቀም ነው የሚፈልገው። ግን ዝሙት ሰው ሲያደርግ ወይም አመንዝራ ሲያደርግ ምንድን ነው የሚሆነው? የክፉን መንፈስ ማደሪያ ያደርገዋል ማለት ነው እና ይህ ሰውነቱ ለጽድቅ ነገር ሳይሆን ለእግዚአብሔር አላማ ሳይሆን ለርኩሰትነት ነው የሚጠቀምበት ማለት ነው እና ብዙ በቃ እነዚህ አይነቶች ሰዎች እንደዚህ የሚያደርጉ ሰዎች የእግዚአብሔርን መንግስት ወይም የክርስቶስን ርስት አይወርሱም ይለናል እና መጨረሻ ሲወል ነው መጨረሻ ላይ ፍርድ ነው የሚመጣባቸው። ና እሱን ነው ያጠና ነው በዛን ቪዲዮ ላይ ምን ብለናል? ዝሙትም ሆነ ማመንዝራ ከተለያየ ነገሮች ሊመነጩ ይችላሉ። ከጉዳት ከቂም ሊመጣ ይችላል። ቅየማ ይመጣል። ይቅር አለ ማለት ይመጣል። ራስን አለመውደድ ይመጣል። ራስን አለመቀበልም ይመጣል እና በቃኛ ለማለት ራስን ደግሞ በጣም መውደድም ደግሞ ከሁሉ በላይ ራስን መውደድ እና ለሌላው ግድ ለሌለው ሌላን የሚጠላ ሰው ነው፣ ብዙ ጊዜ እንዲ አይነት ነገር የሚያደርገው ወይም ደግሞ አንዳንድ ደግሞ ካለማወቅም ነው። በቃ ምንም የእግዚአብሔርን ፈቃድ የእግዚአብሔርን ቃል አለማወቅ ከእግዚአብሔር መራቅን ሰው ከእግዚአብሔር ሲርቅ እንዲ እንዲ አይነት ነገሮች ያደርጋል። እሱን እሱን አይተነዋል። እና አሁን ዛሬ የምንጸልየው መሰላችሁ፣ እነዚህ እንግዲህ በደንብ ግለጡት ተብለናል። እነዚህ ፍሬ የላቸውም፣ በቃ በጨለማ የሚሰሩ ስራዎች ናቸው፣ ፍሬ የላቸውም። ስለዚህ ጨለማን ስራ ደግሞ ወደ ብርሃን እንዲመጣ ግለጡት ስለተባለ ነው እየገለጠን የምንማረው ያለ ነው። እና ማንንም ለመክሰስ ሳይሆን በቃ እንደዚህ ከሰው ካወቀ እውቀት ካለው ብዙ ጊዜ ያንን ነገር እንዳያደርግ ይጠነቀቃል ማለት ነው። አንዱ የዲያብሎስ ስራ እንትን እውቀት የእግዚአብሔር እውቀት የሌላቸውን ሰዎች በማታለልም ነው የሚያደርገው እና በቃ እነዚህን ይዘን ጌታ ኢየሱስ ክርስቶስን እንዲረዳን በቃ ከዝሙት እንዲረዳን ከአለማመንዘር ከባዕድ አምልኮ በቃ ከእንደዚህ መመኘት፣ የስንፍና ንግግር፣ ጣዖትን ማምለክን እነዚህን በሙሉ እንድናስወግድ መንፈሱ እንዲያግዘን ንጸልይ። እና ራስን መግዛት እንዲሰጠን አንደኛውም የእግዚአብሔር መንፈስ እኛ ጋር ሲመጣ እሱን ነው የሚያደርገው። የራስን መግዛት ይሰጣልና እሱን ራስ መግዛትን እንዲሰጠን ጌታ ንጸልይ። እግዚአብሔር አባት ሆይ እናመሰግናለን። ፍሬ ከሌለው ከጨለማ ስራ ጋር አትተባበሩ ብለናል። አባታችን በስጋ የሚሰሩ ነገሮች ኃጢአቶች በሙሉ ራስን በራስ መጉዳት እንደማለት ነው። ለህ ነው የምትለው ቃልህም ይነግረናል። አባታችን የድፍረት ኃጢአት ዝሙት፣ አልማ መንዘር፣ ርኩስነት፣ ባዕድ አምልኮ እነዚህ የሚያስጸይፉህን ስራዎች እኛን ደግሞ የዘላለም ህይወትን ሊያሰጡን የሚችሉ ነገሮች ናቸውና አባታችን የአንተን ርስት እንዳንበላ ያንተን ርስት እንዳንቀበል የሚያደርጉን በቃ የጨለማ ስራዎች ናቸው እና እንቃወማለን። ይህንን አስተሳሰብ የሚያመጣብን ዲያብሎስ የታሰረ ይሁን በጌታ በኢየሱስ ክርስቶስም በስተጀርባው የሚነዳ ወንድ ወንድን እንዲፈልግ ሴት ሴትን እንድትፈልግ የሚያደርግ የሚገፋፋ መንፈስ በጌታ በኢየሱስ ክርስቶስ ስም የታሰረ ይሁን። እኛ ውስጥ ያለው መንፈስ እግዚአብሔር መንፈስ ታላቅ ነው፣ ውጪ ካለው ከአጋንንት ዝሙትን ከሚያመጣ መንዝራን ከሚያመጣ መናፍስት እና፣ በጌታ በኢየሱስ ክርስቶስ ስም ያንተን የእግዚአብሔርን ቃል እንታዘዛለን፣ ለእግዚአብሔር እንገዛለን። በጽድቅ ጽድቅ ይሻለናል፣ በጽድቅ እንመላለሳለን። ዲያብሎስ እምቢ ቢንላ እንሻሻልን። ተቃወሙት ይላል ዲያብሎስን፣ ወደ እግዚአብሔር ቅረቡ ዲያብሎስም ከእናንተ ይሸሻል ይላል። ና እንቃወመሃለን፣ ወደ እግዚአብሔር በመጠጋት የእግዚአብሔርን ቃል በማዳመጥ የእግዚአብሔርን ቃል በመታዘዝ ና፣ አይምሯችን ለጌታ ቃል የታዘዘ ይሁን፣ ልባችን ለጌታ ቃል የታዘዘ ይሁን። ሁሉ መናችን በጌታ በኢየሱስ ክርስቶስ ስም ስሜታችን እንዳይነዳን ከስሜታችን በላይ ነግሰን እንድንገኝ እርዳን፣ ጌታ ኢየሱስ። ለጊዜው እርካታን ለጊዜው ደስታን የሚያመጡትን ነገሮች ብቻ ሳይሆን ማየት ያለብን ለዘላለማዊውም ህይወት ማሰብ እንዳለብን ጌታ ኢየሱስ ማስተዋልን ስጠን፣ ጥበብን ስጠን። ክፉ መንፈስ ደግሞ እንዳይገባብን፣ እነዚህ በሮችን የሚከፍቱ ናቸው። እኛን ቮንረብል የሚያደርጉ እኛን ለአጋንንት በር የምንከፍት ሆነን ስለሚያስገኙን፣ ለዓይኖቻችን እንዲቀደሱ ዓይን የሰውነት መብራት ነው ይላልና ዓይን ካልተቀደሰ በቅድስና ካልተመላለሰ ዝሙትን ይፈልጋል። ጆሮም እንደዚሁ። በቃ ሁሉ አካላቶቻችን በሙሉ የተቀደሱ ይሁኑ። በጌታ በኢየሱስ ክርስቶስም ወደ ዝሙት የሚነዱትን ስራዎች ሁሉ እንቃወማለን። በጌታ በኢየሱስ ክርስቶስም ስካር ቢሆን መጠጥ ቢሆን በመጠጥ መገፋትም ቢሆን በሲጋራም በድራግም በተለያየ በጓደኛም የሚመጡትን ፕሬሸሮች በሙሉ በጌታ በኢየሱስ ክርስቶስም እውነትን መንገድን ጽድቅን መንገድ ይዘን ያንን እንቃወመዋለን። ክፉን እንቃወመዋለን። የዘላለም ሕይወትን እንመርጣለን። ከሞት ይልቅ ከጨለማ መንገድ ይልቅ ብረብርሃንን መንገድ መርጠናል። ኢየሱስ ክርስቶስን እውነትን መርጠናልና እውነቱ ብቻ ነው የሚገዛን። የእግዚአብሔር ቃል ብርሃናችን ነው። የእግዚአብሔር ቃል በመንገዳችን ላይ ሁሉ ያግዘናል፣ ይመራናል። ክፉን እምቢ እንድንል እንድንቃወም ያደርገናል። ጸጋው ይበዛልናል። አባ አግዘን፣ ጸጋውን አብዛልን። ጌታ ኢየሱስ ፈቃዳችንን ለአንተ ፈቃድ እናስገዛለን። የእኛ የስጋ ፈቃዳችንን፣ የክፉ ምኞታችንን በጌታ በኢየሱስ ክርስቶስ መስቀሉ ላይ እንሰቅለዋለን። እንትን ዳግመኛ ወደዛ ወደለፈው ቦታ እንዳንሄድ እርዳን። ጌታ ኢየሱስ ላደረጉት ሁሉ ሰዎች ምሕረት አድርግላቸው። ዛሬ የንስሐ ቀን ይሁን፣ ይመለሱ። በጌታ በኢየሱስ ክርስቶስ ምን መለሳለሁ በሉ፣ በይበል እና በቃ እንደዚህ አይነት የንስሐ ቀን ይሆንልን። ጌታ ኢየሱስ ማረን ብለን እንልሃለን። ማር ጌታ ኢየሱስ ይኸው ገና ከመምጣትህ በፊት ይኸውችን ቀን እንደ ንስሐ የምንገባባት ዝሙት ቢሆን መጋራት ቢሆን መመኘት ቢሆን መመቅኘት ቢሆን እነዚህ በሙሉ የጨለማ ስራዎች ናቸውና አንተባበር የሚቅር በለን ለቅናት መንፈስ ቢሆን ጣዖት ማምለክ ቢሆን እነዚህ በሙሉ የጨለማ ስራዎች ናቸው። ቅናት፣ ክርክር፣ እነዚህ ሁሉ ጌታ፣ በኢየሱስ ክርስቶስ ስም የስጋ ስራዎችን በሙሉ እንቃወማለን። አባ የመልካም ነገሮችን ህይወት የሚሰጡትን ፍቅር ያለውን ግብዝነት የሌለውን እምነት ይዘን እንራመዳለን። ሰላም ያለውን ያንተን ቃል ያንተን ተስፋ የሚሰጠንን ይዘን እንከተላለን። በጌታ በኢየሱስ ክርስቶስ ስም ያንተ መንገድ ላይ እንራመዳለን። አንተም ጠብቀን ከአውሬ ጠብቀን ከሚያሳስተው መናፍስት ጠብቀን ጌታ ኢየሱስ እርዳን ብለን እንላለን። አባታችን አላንተ አለንተ አላንተ እርዳታ ምንም የትም ቦታ አይደረስምና፣ አባ እርዳን፣ ጸጋውን አብዛልን እኛም ደግሞ እምቢ እንድንል ሰውነታችንን፣ አይምሯችንን፣ ስሜቶቻችንን፣ ፍላጎታችንን ሁሉ ለአንተ ሀሳብ ለአንተ ፈቃድ እናስገዛለን። አባ አግዘን በየቀኑ ያንተ እርዳታ ያስፈልገናልና አባ አግዘን እርዳን ብለን እንላለን። ጌታ ኢየሱስ ይህንንም ስለምታረግ እናመሰግናለን። የወንጌሉን ቃል ደግሞ ዘወትር እንዲጠብቀን የጦር ዕቃ አድርጎ ውስጣችን እንዲይዝ እንዲይዘን የኔ ጌታ በቃልህ ጠብቀን በቃልህ አሳድገን በእምነት አሳድገን ብለን እንላለን። መታዘዝ ይሁንልን ጌታ ኢየሱስ፣ እንቢተኝነት እኛ ውስጥ እንዳይገኝ በጌታ በኢየሱስ ክርስቶስ ስም ጸለይን። አሜን።